ወይኔ ሃራ ወይኔ፣ ያሉ እንዴ ምን ናችሁ ነው አልገባኝም። ምን ማለት ብሩክን ለምን እንደዚህ አይነት ፍራንክ አደረጋችሁ እያላችሁ ነው። አሁን ላይ የብሩክ ደጋፊዎች ማለት ነው የብሩክ የሚወዱት አንዳንዶች ማለት ነው። እግዚአብሔር ዞር ዞር ይብላችሁ። ይወድ ገርሞኛል፣ እና ሄሚ ኮ ማይሆን ፍራንክ ነው የተደረገችው አላሉም አቤት ጌታዬ፣ የውስቱን ስለ ነገራት ተቃጠላችሁ እንዴ? ምን ጠብቃችሁ ነበር? አፈርዳችሁ። ምን ጠብቀሽ? አቤት ጌታ ሆይ፣ አቤት እናንተ ልጆች ግን ይምር አዎ፣ ያለው ጥላቻችሁን አሳዩ። እውነት ግልጽ ግልጹን እየተናገራችሁ አሁን ላይ በጣም ነው የሚገርማኝ። ልክ ነው፣ ፕራንክ ፕራንክ እና ያለው እውነቱ ነው የተናገረው። አሁን ባለፈው ከጋሽዬ ጋር የተደረገው ፕራንክና የትላንትና ፕራንክ ፕራንክ በጣም ነው የሚከብደው። ምን ነው ብዙ ምን አስባችሁ ይላል ብላችሁ አስባችሁ ነበር። አሁን ማ የወላችሁ ተረጋጉ። ቡቡዬ፣ የኔ ወንድም ይሄም የሸበላ ይወል ፋ በልሽ፣ በጣም ደስ ብሎኛል። በቃ እኔው አለውልክ፣ በቃ እኔ ለሄምም ላንተም በቃ አለውላችሁ። ገባችሁ አይደል? እናንተ ደግሞ ምድር አስመሳያዎች፣ ትናንት እግዚአብሔርን፣ በእውነት ሰው ሰው እንዴ ነው ግን፣ ለሰው ግን እንደዚህ አይነት ነገር ታስባላችሁ? ወይኔ ወይኔ ወይኔ፣ ይገርማል ይገርማል፣ ይገርማል፣ ክርስቶስ ምስክር ይገርማል። እውነት አረበስመ አምቦፍ እውነት፣ ተው ግን፣ ተው እንጂ ተው እና እሱ ልክ ነው ነው ብዙ ነገር

እኔም ወዶ ባለ የሚጠላ ሰው ካለ ገደል ይግባ። እየፈለጋቸው ሰውየን ሊትወዱ መፍታላችሁ። ነገር ግን እኔ የሚወደ ሰውን መጠላትና ማሳደብ አያስፈልጋችሁ። ገባችሁ? ወደ እና ይሄ ነው የሚላችሁት። ገባችሁ? የኔ ማህበረሰብ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? የኔ ሽቅርቅሮች የኔ ማሮች እንዴት ናችሁ? አለሁ እኔ እንግዲህ እግዚአብሔር ይመስገን። ልንገራችሁ ምን እንደሆነ ማለት ነው። ትናንትና የተዛራ ቪዲዮ ለምን አሉ መሰላችሁ ምድረ ላሞች ማለት ነው። አየህ ታይ ሆይ ምን አሉ መሰላችሁ? ልንገራችሁ ትላንትና ለምንድን ነው እንደዚህ የሆነ ፕራንክ አሁን ትናንት የተደረገ በጣም ነው የሚከብደው፣ እና ልጁን በጣም አገረጣችሁ። ሴቷን ያገረጠች በደረቅ ቂናማዎች ለምንድ ነው የሚያገረጠው? ለምን ተው እንጂ ማለት እሱ እውነቱ ነው የተናገረው። እን ምን ምን ያስባችሁ ነበር? አሁ አልፈልግም፣ የሚበቃ ያንተ ካልክ እሺ ብሎ እንዲላይ ፈልጋችሁ ነበር? አረባክሽ በጣም ነው እንደሚታቂ። ኦሆሆይ ታይ እንጂ እኒታያተልን አሉ

ዋና ጥጥ አይጠበቅባችሁም። እሺ ድራሮ ጌውላ ምንድን ነው? በጣም አሽቃበጣችሁ። የምር ነው የምላችሁት። ስለዚህ በቃ እሱ የወደው ነገር ውደዱ። ማንሽን ቦታ ጠጪ ብዬ ነበረ ማታ አልጠጣችሁም እንዴ?